ሰላም ተነስትል ውድ የደቡሜድ ተከታታዮችና ቤተሰቦች፣ ዛሬ ለምን ሰውነታችን በየቀን አዮዲን እንደሚያስፈልገው አንጎልና ስለ ታይሮይድ አጠቃላይ የጤና ጥቅሞችን እንመልከታለን። አዮዲን የጤና ጥቅሞችን፣ አዮዲን ለምን ለሰውነታችን እንደ አስፈላጊ ንጥረ ነገር እንደሆነ በአንገታችን ውስጥ እያንዳንዱ የልብ ምት የሚያቀጣጥል ካሎሪዎችን የያዘ በብርድ ቀን ምን ያህል ሙቀት እንደሚሰማን የሚቆጣጠር ቢራቢሮ ቅርጽ ያለው እጢ ያለ አንድ ማዕድን አይሰራም። ይህም አዮዲን ይባላል ያለ አዮዲን የሰውነታችን ክፍል ሊሰራልን አይችል ከመውለድ በፊት አእምሮ እድገት ጀምሮ እስከ ዛሬው ሜታቦሊዝም ድረስ አዮዲን በጸጥታ ህይወት ይሰጠናል ነገር ግን አብዛኛው ችግር እስኪፈጠር ድረስ ብዙዎቻችን ስለ አዮዲን ጥቅም አንገነዘብም አዮዲን ለምን እንደሚያስፈልግ አዮዲን በበቂ ሁኔታ በሰውነታችን ውስጥ ከሌለ ምን እንደሚፈጠር አወሳሰዱ በአስተማማኝ ሁኔታ እንዴት መጠቀም እንደሚቻልና እንዴት መቆጣጠር እንደሚቻል ማወቅ ያስፈልጋል የደቡብ ሜድ ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበትን እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ። ከሁሉ በፊት እንደተለመደው ደቡሜድን ሰብስክራይብ ሼር ማድረግ ሼር ማድረግ እንዳይረሳ እያለን ስንቀጥል ቁጥር አንድ ላይ የምናገኘው የአዮዲን ሳይንስ እንመለከት። አዮዲን የታይሮድ ሆርሞኖችን በተለይ ቲሰሪ እና ቲፎር ዋና ገንቢ አካል ነው። እነዚህ ሆርሞኖች የምግብ መፈጨት ስርዓትን፣ የሰውነት ሙቀትን፣ የልብ ምትንና ኃይል አጠቃቀምን በእያንዳንዱ ህዋስ ውስጥ ይቆጣጠራሉ ሰውነት የአዮዲን ማምረት አይችልም ሰውታችን አዮዲን ማምረት አይችልም ሲባል ከምግብ ወይም ደግሞ ከተጨማሪ ሰፕሪመንት ያስፈልገዋል ማለት ለዚህም ነው የባህር ምግቦች ወይም ደግሞ ከጨው ምናገኘው ማለት ጥቅም አንድ ላይ ስንቀጥል አዮዲን ከሚሰጠን የጤና ጥቅሞች ውስጥ ጥቅም አንድ ላይ የአንጎልና የግንዛቤ እድገት ነው በእርግዝና ወቅት አዮዲን ለጽንስ አእምሮ እድገት እና እንዲሁም ደግሞ የነርቭ ሴሎች መፈጠር ወሳኝ ነጥብ ነው በቂ አዮዲን ከሌለ በእናቶች ውስጥ ያሉ አእምሮ አይ እክል ሊገጥመው ይችላል በተለይ የጨቅላ ህፃናት እድገት መዘግየት ችግር ሊከሰትበት ይችላል። የአእምሮ ጤና ድርጅት የአለም ጤና ድርጅት እንደሚያመላክተው ከሆነ አዮዲን እጥረት በአለም አቀፍ ደረጃ ለአእምሮ ጉዳት መከሰት ዋነኛ መንስኤ ነው ብሎ ያምናል። የዓለም ጤና ድርጅት በአዋቂዎች ውስጥ እንኳን ሳይቀር ጤናማ የታይሮይድ ሆርሞን ባዮዲን የሚሞሉ ትኩረትን፣ ትውስታንና የስሜትን ይደግፉልናል። ጥቅም ሁለት ላይ ደግሞ ስንቀጥል የታይሮይድና ሜታቦሊዝም ታይሮይድ የምግብ መፈጨት ስርዓትን እንዴት ሊደግፍልን ይችላል ሲባል አዮዲን የታይሮይድ ቲ3 እና ቲ4 እንዲመረት ያደርጋል። ይህም የጎተር ወይም ደግሞ የሃይፐርታይሮዲዝምን ይከላከላል ማለት ነው። አዮዲን በሰውነታች ካለ ሃይፐርታይሮድ ወይም ደግሞ ይሄ እንቅርት የሚባለውን ነገር ይከላከላል። ጤናማ የታይሮይድ ተግባር ማለት ቋሚ ጉልበት፣ ሚዛናዊ ክብደትና ና መደበኛ የልብምት ማለት ጥናቶች በቂ አዮዲን በተሻሻለ ሜታቦሊክ ፍጥነትና ና የመቆጣጠር ይጠቅሙናል። ጥቅም ሶስትን ደግሞ ስንቀጥል የበሽታ መከላከል ና እንደ አንቲኦክሲዳንት ድጋፍን በተመለከተ ደግሞ ከአዮዲን ከሚሰጥን የጤና ጥቅሞች ውስጥ አዮዲን በተፈጥሮ ጸረ ተህዋሲያን ባህሪ ያለው ይህም ደግሞ የመተንፈሻ አካላትን ለመርዳት እንዲሁም ደግሞ እንደ አንቲኦክሲዳንት ፍሪ ራዲካሎችን ለመከላከል፣ ከሰውነት ለማስወገድ ሰውነታችን ለበሽታ እንዳይዳረግ አዮዲን ንጥረ ነገር በጣም ወሳኝ ነው ማለት ነው። ጥቅም አራት ላይ ደግሞ ስናይ ከመራቢያና ከቆዳ ጋር በተያያዘ በቂ አዮዲን ጤናማ ታይሮይድ እንዲኖረን የተመጣጠነ መራቢያ ሆርሞን እንዲኖር የተሻለ መራባት እንዲፈጠር ያደርጋል። በተለይም ደግሞ በሴቶች ላይ በቂ የሆነ የተመጣጠነ የወር አበባ ዑደት እንዲከሰት ታይሮድ ሆርሞን በጣም ወሳኝ ነው። የወር አበባ ዑደት መደበኛ እንዲሆን እንቁላሎቹ የተረጋጉ እንዲሆኑና መተንበያ እንዲቻል የወሩም ተከትሎ እንዲመጡ እንዲከሰቱ የራሱን አስተዋጽኦ ያደርጋል ማለት ነው። የእጥረትና ከመጠን በላይ ደግሞ ሲወሰድ ምን አይነት አደጋዎች ሊያስከትሉ ይችላሉ ሲባል የመጀመሪያው የአዮዲን እጥረት ሲኖር ድካም፣ የሰውነት ክብደት መጨመር፣ ደረቅ ቆዳ፣ ድብርትና የታይሮድ እጢ መጨመር ወይም ደግሞ እንቀርት ሊከሰት ይችላል። በእርግዝናው ከሆነ ደግሞ የእጥረቱ የአዮዲን እጥረት የተከሰተ የጨቅላ ህፃናት ላይ ከባድ የነርቭ ችግር እንዲሁም ደግሞ የእድገት ውስንና የአእምሮ እድገት ውስንነትን ሊያስከትል ይችላል። ከመጠን በላይ ደግሞ መውሰድ በተጨማሪ ከመጠን በላይ ሲወሰድ የሃይፐርታይዶር ታይሮዲዝም ወይም ደግሞ የታይሮይድ እብጠትን ወይም ደግሞ የእጢዎቹን ላይ ችግር ሊከሰት ይችላል። ደህንነቱን የጠበቀ የላይኛው ገደብ ሲባል ለአዋቂዎች በቀን ቢያንስ 1 መቶ ማይክሮግራም ወሳኝ ነው። ምርጥና እንዲሁም ደግሞ በቀን ምን ያህል እለታዊ ፍላጎት ያስፈልገናል ሲባል ለእለት የተመደበለን እለታዊ የአዮዲን አጠቃቀማችን ምን ያህል ነው ሲባል አብዛኞቹ አዋቂዎች በቀን 150 ማይክሮግራም ያስፈልገናል። እንዲሁም ደግሞ አዮዲዝድ የሆነ ጨው መጠቀም ያስፈልጋል። ይህም እለት እለት አንድ ማንኪያ ወይም ደግሞ አንድ ቁንጭጫ በእጃችን መዘነ መጠቀም እንችላለን። ምግብ ላይ ነስነስ ማለት በተጨማሪም ደግሞ በተፈጥሮ የአዮዲን ምንጮች የባህር ምግቦች በተለይ እንደነ ቱና እንዲም ደግሞ የወተት ተዋጽኦችን እንቁላልና አንዳንድ ሙሉ ወሎችን መጠቀም እጅግ ወሳኝ ነው ማለት ነው። ለአዮዲን ለነፍሰ ጡር እናቶችና እንዲሁም ደግሞ ለሚያጠቡ ሴቶች ደግሞ በቀን እለተ ያጠቃቀማቸው ከ220 እስከ 290 ማይክሮግራም ቢወስዱ እጅግ ወሳኝ ነው ማለት ነው፣ አስፈላጊ ነው። በቀን ከ220 እስከ 220 ግራም ለሚያጠቡ እና ለእናቶች። እንደማ አጠቃለያ ስናጠቃልል ከላይ ያለው የተመለከትናቸውን አረስቶች፣ እንደ መደምደሚያ እያንዳንዱ አዮዲን በሰውነታችሁ ኃይለኛ አስፈላጊ ሆነ ንጥረ መንገድ ታይሮይድ እንደ ማገዶ የምግብ መፈጨት ስርዓትን የሚያቃጥል አንጎልን የሚጠብቅ፣ አጠቃላይ የምግብ መፈጨት ስርዓትን የሚደግፍ እንዲሁም ደግሞ ከጨው እንዲሁም ከአሳ ከተለያዩ የባህር ምግቦች ልናገኘው የምንችል ማዕድን ነው። እንግዲህ አዮዲን በስርዓቱ ከተጠቀምን ጤናችን ሊጠብቅ የሚችል የአእምሮ እድገትን የሚቆጣጠር በተለይ ለጨቅላላ ለአጥቢ እናቶች እጅግ በጣም ወሳኝ ነው ማለት ነው። ደቡሜድ መልካም ጊዜ፣ መልካም ቆይታ። እናመሰግናለን።